ሰላም አቤል ድሬ ነኝ። እንደዚህ አይነት ላፕቶፕ አይታችሁ ታውቃላችሁ? እንደዚህ ስቲከር የበዛ ደስ አይልም? በጣም ይሄንን ቪዲዮ እስተ መጨረሻው እዩት። ስለዚህ ስቲከሮች አሰራር በደንብ ነው ማሳያችሁ። እዚህ ጋር ፊት ለፊት የምታዩት ስድስት አይነት ስቲከር ነው። እንግዲህ ጀስት ራንደምሊ ነው ቹዝ ያደረግኩት ናቲንግ ስፔሲፊክ ግን ደስ ያለኝ ስቲከሮች ናቸው። እዚህ ጋ ሳይዛቸው የተለያዩ ናቸው። ማክሲመም ሌንግስ አራት ኢንች ነው። አራት ኢንች በሁለት ነጥብ አምስት ኢንች ነው እና እስቲ ይሄንን ፒክቸሮች ኦልሬዲ በሳይዛቸው ቆርጫቸዋለሁ እና ምንድን ነው የማደርገው አሁን? ሴቭ ነው የማደርገው መጀመሪያ ሴቭ ያደርገዋለሁ። ሶ አሁን እነዚህ ሴቭ ተደርገዋል። ስለዚህ ምንድን ነው የማደርገው እዚህ ላይ ገባ እና የሶፍትዌሩ ፕሪንት ማድረግበት በዚህ ነው። ቨርሳ ወርክ ሰቭን ይባላል እዚ ጋር እንደምታዩት እንግዲህ እንደዚህ ሆኖ ተቀምጧል። ስለዚህ የመነ ደቡል ቼክ ይሄ ሮለንድ ሮላንድ ቢ ኤን ቱኒ ኤ ፕሪንትም ከት ያደርጋል። ግን እኔ በሌላ ማሽን ነው ከት ማድረጉ። ስለዚህ የመነ ፕሪንት ፕሪንት ኦል የለዋለው። ይሄ ሳይዙ ቴን ባይ ቴን ነው። ስለዚህ የመነ ሜክሹር ቴን ባይ ቴን ይሁን ኦኬ።

ፕሪንት ማድረጉን ጀምሯል። 0 ፐርሰንት ነው። ፕሪንት እንዲያደረግ አዝዣለሁ ግን እና እስኪ ትንሽ እንጠብቀው። ልክ ዋርም አድርጎ ከጨረሰ በኋላ ራሱ ፕሪንት ማድረግ ይጀምራል። ሹቢ ኤኒ ሰከንድ። ከዛ በፊት ግን ያው ይሄ የድሮ ስቲከር የሰራሁት ነው። ስቲከር ይሄ እራሱ በጣም ምርጥ ነው። እስካሁን ድረስ ቆይቷል። እንግዲህ ምን ያህል የመቆየት አቅም እንዳለው ያው እንደምታዩት ነው። እና አንዳንድ ነገሮች እንደዚህ ስቲከሮች በጣም ደስ ይላሉ። ነ ለመናገር ፐርሰናል የሆነ ተች ስናደረግበት ደስ ይላል። ይሄንን ልልጥ ና እና አጸደዋለሁ ማለት ነው። ፕሪንቱም ኦልሞስት ስጋዋኝ ጥሩ ሆኖ እንደሚወጣ እርግጠኛ ነኝ። ግን እስቲ በቃ ይሄንን ምንጌት ስክሪንዳ ባይዘው ይህን ስቲከር ካረኩኝ ኦልሞስት ወደ ስድስት ወር አይሆኖም፣ ያ እንደዛ ነገር ስድስት ወር ይሆኗል። ግን እንግዲህ ስታሁን ቆይቷል። ምንም አለው ነው ባለዋሽንቱ ሲነሳ ራሱ በጣም ከባድ ነው። ይህን ያህል ጠንካራ እንደሆነ ያስታውቃል ማለት ነው። አሪፍ ሆኖ ወጥቷል። ነገር ግን እሺ አንፎርችነትሊ ቅድም ፕሪንት ያደረኩትኝ በጣም ትልቅ ነው። አያችሁት ስ እንኳን ለላፕቶፕ ለመኪና ራሱ ትልቅ ነው። ሳስቼ ነበር ሶ ግን ላይክሊ ሁለተኛ ጊዜ ፕሪንት አድርጊ ያለው አያችሁት። ይህን ሳይዙ እንግዲህ ይሄ ነው ትክክለኛው ማለት ነው። ልቁረጠው እና ታዩታላችሁ። በደም በጣም የገረመኝ እንትን ስለው ልዩነቱን እንግዲህ ዩት። ለነገሩ ችግር የለውም ይህን እምጠቀመዋለሁ፣ ሁለቱንም እምጠቀማቸዋለሁ። ሶ ዚስ ኢዝ ዘ ስቲከርስ ሶ ራውዱ ይህንን ፋይናል ከረሩን ይዤ በቅርጽ አወጣለታለሁ ማለት ነው። ሰላም ይህን ቪዲዮ ኮዳችሁት ፕሊዝ ሰብስክራይብ ላይክ ወይም ደግሞ የደውል ምልክቷን ብትነኳት ወደ ሁሌ ወደ እናንተ ስለቅ ወደ እናንተ ይመጣል። ለጊዜው ይህን ቪዲዮ ጨርሱት፣ አመሰግናለሁ። እሺ ሶ ፕሪንት አድርጌ ጨርሻለሁ። ሰው ምንድነው ማድረገው? ካንቱር ከት ይባላል። በላይኑ ጠብቆ እየቆረጠው ነው ሪጎ አም ጀስት ጨርሷል። ይህ አሪፍ ነው። ወጥቷል። ደስ ይህ አሪፍ ነው የወጣው። አይ ቲንክ የተሰትኩት ይኸኛው ይኸኛው ኢንዲቪጁዋል ሌቶሮቹ ናቸው የወጡት። እዚህ ጋር ነበር መሆን የነበረበት ይሄን ማለት ነው፣ ግን ኢንዲቪጁዋል ነው የወጣው ኦኬ ይሄ እዚህ ጋር ትራንስፈር ማስክ ይባላል። ጀስት ስዕሎቹን አንስቶ ላፕቶፕ ላይ ለማድረግ ነው የምንጠቀመው፣ ግን እንደዚህም መላጥም እችላለሁ። ይሄ ያስፈለግበት ምክንያት ለዚህኛው ብቻ ለቁጥሮቹ ነው ለፊደሎቹ ማለት ነው እንጂ ሌሎቹ ቀላል ናቸው። እውነት ለመናገር ለመላጥ፣ ለምሳሌ አሁን ይሄ ኢዝሊ ከንቢፒር በቀላሉ ይነሳል። በጣም ስቲኪ ነው። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበር። እንደዚህ ያማረ ስቲከር ሁላችንም መስራት እንችላለን። ከኛም አልፎ መሸጥም እንችላለን። እንግዲህ እነዚህን ስቲከሮች የምትፈልጉ ሰዎች ሊንክ አለኝ። ሊንክ ላይ ተጨናችሁ ከዛ ላይ መግዛት ትችላላችሁ። ቴንክ ዩ